የጥቁር አንበሳ ስፔሻላይዝድ ሆስፒታል ይፋ ያደረገው የዲጂታል መተግበሪያው የሜዲካል ቦርድ የህመም ምስክር ወረቀት ለኤምባሲዎች የስራ ብቃት ማረጋገጫና ለሌሎችም ተቋማት የሚሆኑ የህክምና ማስረጃዎችን ትክክለኛነት ለማረጋገጥ እንደሚረዳ የጤና ሚኒስትር ዴታ ዶክተር ደረጀ ዱጉማ ገልጸዋል። የኤሌክትሮኒክ ሄልዝ ሪከርድ ሲስተም የተሰኘው ዲጂታል መተግበሪያው ከእጅ ንክኪ የጸዳ በመሆኑ ታካሚዎች ወደ ውጭ ሄደው ሲታከሙ የሚያጋጥሟቸውን ችግሮችን ይቀርፋል ተብሎ ይጠበቃል ሲሉ ማክለዋል። ከሜዲካል ሪከርድ ጋር ተያይዞ ብዙ ችግሮችን ይቀርፋል ብዬ ነው ማምነው። እንደምታውቁት በርከት ያሉ ሜዲካል ሪከርዶች ዲጂታይዝ መድረግ ያለባቸው እንዳለው ሆኖ በተለይ ከዚህ ከአብሮ ሪፈራል ጋር ተያይዞ ታካሚ ወደ ውጭ አገር መላክ ጋር ተያይዞ ያለው ችግር ቀላል አይደለም። ብዙ ፎርጂ ዶኩመንቶች የሚታዩበት እንደሆነ ይታወቃል። ይህንን ለመቅረፍ ጋይድላይን አዘጋጅተን ልሞስ ጨርሰናል፣ እንዴት ነው ሰው ወደ ውጭ ሀገር መሄድ አለበት የሚለው። ዲጂታይዝ ማድረጉ ግን በጣም ወሳኝ ስለሆነ እንግልት ሳይደርስበት ትክክለኛ መረጃ ይዞ ወደ ውጭ እንዲሄድ፣ የፎሬን ከረንሲ አክሰስ ቶሎ እንዲያገኝ ማድረግ፣ የሚሰጠው የአገልግሎት ጥራት እንዲሻሻል ማድረግ፣ ዜጎቻችን ውጭ ላይ ሄዶ እንዳይንገላቱ ማድረግ ጋር ተያይዞ በእጅጉ ጠቃሚ ነው የሚሆነው። መንግስት የጀመረው የዲጂታል ትራንስፎርሜሽን ግብን ለማሳካት ሆስፒታሎችን የማዘመኑ ስራ እየተሰራ እንደሚገኝ ሚኒስትር ዴታው ገልጸዋል። ሆስፒታሉ የተለያዩ ሜዲካል ሪከርዶች ላይ የጀመረውን ዲጂታይዜሽን ስራ አጠናክሮ መቀጠል አለበት። እኛም ድጋፋችን የሚቀጥል ይሆናል። ይህንን በሁሉም ሆስፒታሎች ላይ እንዲተገበር እናደርጋለን። በእርግጥ ብዙ ሪፈራሎች ያሉት ከአዲስ አበባ የተወሰነ ደግሞ ከአንዳንድ ክልል ሆስፒታሎችና ዩኒቨርስቲ ሆስፒታሎች ነው። እነሱ በቅርቡ ሁሉም ልጅታይት ይደረጋሉ። ሆስፒታሉ ለዜጎች የሚሰጠው የጤና አገልግሎት ተደራሽ እንዲሆን አሰራሩን እያዘመነ ይገኛል ያሉት የጥቁር አንበሳ ስፔሻላይዝድ ሆስፒታል ክሊኒካል ሰርቪስ ዳይሬክተር ዶክተር አብዱራዛቅ አህመድ፣ ለዚህም የኤሌክትሮኒክ ሄልዝ ሪካርድ ሲስተም ተግባራዊ በማድረግ ቀዳሚ ሆኗል ብለዋል። በሜዲካል ሰርቲፊኬሽን ዙሪያ ያሉትን ትልልቅ እሳቢዎች የምናሳካበት ችግሮች የሚቀረፉበት እንዲሆኑ ተስፋ እናደርጋለን ሌሎች ሆስፒታሎችም እየጠነከረ ሲሄድ ከዚሁ ካስኬድ እየተደረገ ይተገበራል የሚል ትልቅ ተስፋ አለን። የሀሰተኛ የትምህርት ማስረጃዎች መኖራቸው አገልግሎት ማግኘት ያለባቸው ታካሚዎች በተገቢው መንገድ ህክምና እንዳያገኙ የሆኑ ነው ያሉት የአዲስ አበባ ዩኒቨርሲቲ የመሰረተ ልማትና ኢንፎርሜሽን ቴክኖሎጂ ዲጂታላይዜሽን ምክትል ፕሬዝዳንት ዶክተር ወንደሰን ሙሉጌታ ዩኒቨርሲቲውና ሆስፒታሉ ተግባራዊ ያደረጉት ዲጂታል መተግበሪያ ግን ለታካሚዎች እፎይታን ይሰጣል ብለዋል። ትክክለኛው ኤሌክትሮኒክ ሄልዝ ሪከርድ ሲስተም ነው በጣም እየሰፋ ስለመጣ እሱ ላይ የምናስቀምጠው የኦተንቲሲቲ ኤለመንት ለበሽተኞች ወይም ለታካሚዎች የሚሰጠው ሰርቪስ እጅግ እጅግ ትልቅ የአይምሮ እረፍት ትክክለኝነቱን ማረጋገጥ በቻሉ ቁጥር የሚያገኙትን ሰርቪስ ያሻሽልላቸዋል። ያቺን የቦርድ ሰርቲፊኬት በምን ያህል ሳስተው ላምኔት አድርገው ሸፍነው እንደሚይዟት እናውቃለን። ይሄ ከስጋት አንጻር ነው። ወረቀቱ አንባታት ብትበላሽ አገልግሎት አላገኝም የሚለውን ስጋት ስለሚፈጥር ነው። ስለዚህ ይሄ የዲጂታል ትራንስፎርሜሽኑ ይሄን ስጋት ከታካሚዎቻችን ነፃ ስለሚያደርጋቸው በጣም ትልቅ ሰርቪስ ነው።